ይላችሁ ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። ተረቱን እየሰማችሁ ቪዲዮን ላይክ እና ሰብስክራይብ ማድረግ እንዳረሱ። የጨረቃን መብራት ያጠፋችዋ ጠንቋይ። ከረጅም ጊዜ በፊት በሩቅ ጫካ ውስጥ ማርጋ የተባለች ጠንቋይ ነበረች። ማርጋ ብርሃን አልወደደችም፣ ፀሐይንም ጠላች፣ ጨረቃንም የበለጠ ጠላቻት። በጣም ያበራሉ ብላ በንዴት ጮኸች። ዓለም ለዘላለም ጨለማ እንድትሆን እፈልጋለሁ አለች። አንድ ምሽት ላይ ማርጋ ረጅሙን ተራራ ወጣች። ዱላዋንም አነሳችና በኃይለኛ ያስማ ድምፅ ጮኸች። የጨረቃ ብርሃንንም ጠፋ። በድንገት ጨረቃ ጨለመች። ከዋክብት ማብራት አቆሙ። እንስሳት መንገዳቸውን ማግኘት አልቻሉም። ልጆች አስፈሪ ሕልም ማየት ጀመሩ! አበቦች እንኳን በቅጠላቸው ተሸፈኑ። በአቅራቢያው ባለ መንደር ውስጥ ሊና የምትባል ደፋር ትንሽዬ ልጅ ትኖር ነበረ። ጨረቃን በጣም ትወዳታለች። ሁልጊዜ ማታ ማታ እንደ ጓደኛዋም ታዋራታለች። ሊና ሰማዩ መጨለሙን ባየች ጊዜ ይህ አስማት መሆን አለበት። የጨረቃን ብርሃን መልሼ ማምጣት አለብኝ አለች። በመቀጠልም እንደ ምንም ብላ ወደ ማርጋ ተራራ በጨለማ ወጣች። ተራራው ላይ ስትደርስም ከጠንቋያ ጋር አልተጣላችም፣ ብቻ እንዲ ያለቻት፣ የጨረቃ ብርሃን ለምን ትጣያለሽ? በጣም እኮ ደስ ትላለች። እባክሽ ሁላችንም ፈርተናል። እባክሽ ጨረቃን አስመልሽልን አለቻት። ማርጋም ሊና ላይ አፈጠጠችባት። ከዚህ በፊት ማንም እንደዚህ ተናግሯት አያውቅም። የሊናን ደፋርነት አደነቀች። ዱላዋንም እንደገና አነሳችና በሹክሹክታ የጨረቃ ብርሃን እንደገና ይብራ አለች። ወዲያውም ጨረቃ ተመለሰች። ሊናም ደስ አላት። በጣም አመሰግናለሁ አለቻት። እንስሳቶቹም አበቦቹም ሁሉ ደስ አላቸው። ማርጋም ፈገግ አለች። ልጆችዬ ከዚህ ተረት ምን እንማራለን? ሰውም በትትና ካዋራ ነው ክፉ የሆነው ሰው ሁሉ ደግ እንዲሁን ማድረግ እንችላለን። ሊና በትትና ማርጋን ስላዋራቻት ደግ ሆናላት ነበረ።